ዘፀዓት ምዕራፍ 1 ቤተሰቦቻቸውን ይዘው ከያዕቆብ ጋር ወደ ግብጽ የሄዱት የእስራኤል ልጆች ስሞች እነዚህ ናቸው፦ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድና አሴር። የያዕቆብ ዘር ጠቅላላ ብዛት ሰባ ሲሆን ዮሴፍ ግን ቀደም ብሎ በግብፅ ነበረ። ከጊዜ በኋላ ዮሴፍና ወንድሞቹ ያም ትውልድ በሙሉ ሞቱ። ይሁን እንጂ እስራኤላውያን እየተዋለዱ በዙ። ቁጥራቸው እጅግ ከመጨመሩ የተነሳ የግብፅን ምድር ሞሏት። በግብፅም ስለ ዮሴፍ የማያውቅ አዲስ ንጉሥ ነገሠ። እርሱም ሕዝቡን እንዲህ አላቸው፣ እነሆ እስራኤላውያን በቁጥር በልጠውናል፣ ከእኛም ይልቅ እየበረቱ ነው ቁጥራቸው እንዳይጨምር ጦርነት ቢነሳ ከጠላቶቻችን ጋር አብረው እንዳይወጉንና ከምድሪቱ ኮብልለው እንዳይሄዱ ዘዴ ምፈልግ። ስለዚህ እያስጨነቁ የግዳጅ ሥራ የሚያሰሯቸውን አሰሪ አለቆች ሾሙባቸው። እስራኤላውያንም ፊትሞና ራምሴ የተባሉ ንብረት ማከማቻ ከተሞችን ለፈርዖን ሰሩለት። ነገር ግን ባስጨነቋቸው መጠን የእስራኤላውያን ቁጥር በዛ። በምድሪቱም እየተስፋፉ ሄዱ። ከዚህም የተነሳ ግብፃውያን እስራኤላውያንን እጅግ ፈሯቸው። ጭካኔ በተሞላበት ሁኔታም ያሰሯቸው ጀመረ። ጭቃ በማስቦካት ጡብ በማሰራትና በእርሻ ሁሉ እያስጨነቁ ከባድ ሥራ እንዲሰሩ በማድረግ ሕይወታቸውን አስመረሩ። ግብፃውያኑ በሚያሰሯቸው ከባድ ሥራ ሁሉ ፈጽሞ አይራሩላቸውም ነበረ። የግብፅ ንጉሥ ሲፓራና ፎሃ የተባሉ ዕብራውያን ሴቶች አዋላጆች እንዲህ አሏቸው፣ የዕብራውያን ሴቶች በማማጫው ድንጋይ ላይ በምታዋልዱበት ጊዜ የሚወለደው ሕፃን ወንድ ከሆነ ግደሉት፣ ሴት ከሆነች ግን በሕይወት ትኑር። አዋላጆቹ ግን እግዚአብሔርን ስለፈሩ የግብፅ ንጉሥ ያዘዛቸውን አልፈጸሙም። ወንዶቹንም ልጆች በሕይወት እንዲኖሩ ተዋቸው። ንጉሡም አዋላጆቹን ጠርቶ ለምንድን ነው ወንዶቹን ልጆች በሕይወት እንዲኖሩ የተዋቸዋቸው? ንጉሡም አዋላጆቹን ጠርተው ለምንድን ነው ወንዶቹን ልጆች በሕይወት እንዲኖሩ የተዋቸዋቸው? አላቸው። እነርሱም የዕብራውያን ሴቶች እንደ ግብፃውያን ሴቶች አይደሉም፣ ብርቶች ስለሆኑ አዋላጆቹ ከመድረሳቸው በፊት ይወልዳሉ ሲሉ ለፈርዖን መለሱለት። ከዚህ የተነሳ እግዚአብሔር ለአዋላጆቹ መልካም ሆነላቸው። ሕዝቡም በቁጥር እየበዛና እያየለ ሄደ። አዋላጆቹም እግዚአብሔርን በመፍራታቸው ቤተሰብ ሰጣቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ አባይ ወንዝ ውስጥ ጣሉት፣ ሴት ልጅ ሁሉ ግን በሕይወት ትኖር ሲል ሕዝቡን አዘዘ። ዘፀዓት ምዕራፍ 2 በዚያን ጊዜ ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊት ሴት አገባ። ሷም ፀንሳ ወንድ ልጅ ወለደች። ሕፃኑ መልከ መልካም መሆኑን ባየች ጊዜ ሦስት ወር ሸሸገችው። ከዚያ በላይ ልትሸሽገው ባልቻለች ጊዜ ግን የደንገል ቅርጫት ወስዳ በዝፍታን በቅጥራን ለቀለቀችው። ሕፃኑንም በውስጡ አስተኝታ ቅርጫቱን አባይ ወንዝ ዳር ቄጤማ መካከል አስቀመጠችው። የሕፃኑ እህት የሚደርስበትን ነገር ለማወቅ ራቅ ብላ ቆማ ታይ ነበረ። በዚህ ጊዜ የፈርዖን ልጅ ልትታጠብ ወደ አባይ ወንዝ ወረደች። በምትታጠብበትም ጊዜ ደንገጥሮቹ በወንዙ ዳር ወዲያና ወዲ ይሉ ነበረ። በቄጤማው መካከል የተቀመጠ ቅርጫት አይታ ከደንግ ጥሮቹ አንዷን እንድታመጣ አላከቻት። ቅርጫቱን ስትከፍተው ሕፃኑ በውስጡ አየች። ያለቀስ ስለነበረም አዘነችለትና ከዕብራውያን ህፃናት አንዱ መሆን አለበት አለች። የህፃኑ እህት ለፈርዖን ልጅ ህፃኑን እያጠባች የምታሳድግልሽ ከዕብራውያን ሴቶች መካከል ሞግዚት ላምጣልሽን? አለቻት። ለፈርዖን ልጅም መልካም ሂጂ አለቻት። ልጅቱም ሄዳ የህፃኑን እናት ይዛ መጣች። የፈርዖንም ልጅ ሴቲቱን ይህን ህፃን ወስደሽ እያጠባሽ አሳድግልኝ፣ ደሞዝ እከፍልሻለሁ አለቻት። ሴትየዋም ሕፃኑን ወስዳ አሳደገችው። ሕፃኑም ባደገ ጊዜ ወደ ፈርዖን ልጅ አመጣቸው። ልጇም ሆነ እርሷም ከውሃ አውጥቻዋለሁና ስትል ስሙን ሙሴ ብላ ጠራቸው። ሙሴም ካደገ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ። በዚያም ተገደው ከባድ ስራ ሲሰሩ ተመለከተ። ዕብራዊ ወገኑንም አንድ ግብጻዊ ሲደበድበው አየ። ሙሴም አካባቢውን ቃኝቶ ማንም አለመኖሩን ካረጋገጠ በኋላ ግብጻዊውን ገድሎ አሸዋ ውስጥ ደበቀው። በማግስቱም በወጣ ጊዜ ሁለት ዕብራውያን እርስ በርሳቸው ሲጣሉ አየ። ጥፋተኛውንም የገዛ ወገንህን የምትመታው ለምንድን ነው አለው። ሰውየውም አንተን በኛ ላይ ገዢና ዳኛ ማን አደረገ? ግብጻዊውን እንደገደልከው እኔንም ልትገለኝ ትፈልጋለህ አለው። ሙሴም ለካስ ያደረግሁት ነገር ታውቋል በማለት ፈራ። ፈርዖንም ይህን በሰማ ጊዜ ሙሴን ሊገለው ፈለገ። ሙሴ ግን ከፈርዖን ሸሽቶ ወደ ምድያም ሄደ። እዚያም እንደደረሰ በአንድ የውሃ ጉድጓድ አጠገብ ተቀመጠ። የምድያም ካህን ሰባት ሴቶች ልጆች ነበሩት። እነርሱም ወደ ውሃው ጉድጓድ መጥተው የአባታቸውን በጎች ውሃ ለማጠጣት ገንዳውን ሞሉት። እረኞች መጥተው ሴቶቹን ሲያባርሯቸው ሙሴ ከተቀመጠበት ተነስቶ ተከላከለላቸው፣ በጎቻቸውን ማጠጣላቸው። ሴቶቹም ወደ አባታቸው ወደ ራጉኤል በተመለሱ ጊዜ ዛሬ ሲያለ ወትሯችሁ እንዴት ፈጥናችሁ ተመለሳችሁ? አላቸው። እነርሱም አንድ ግብፃዊ ከረኞች እጅ አዳነን፣ እንዲያውም ውሃ ቀድቶ በጎቻችንን አጠጣልን፣ አሉት። አባታቸውም ሴቶች ልጆቹን የት አለ? ለምን ትታችሁት መጣችሁ? ጥሩትና አብሮን እንጀራ ይብላ አላቸው። ሙሴም ከሰውየው ጋር ለመኖር ተስማማ። ራጉኤልም ልጁን ሲፓራ እንዳራለት። ሲፓራም ወንድ ልጅ ወለደች። ሙሴም በባዕድ አገር መጻተኛ ነኝ ሲል የልጁን ስም ጌርሳም ብሎ ጠራው። ከብዙ ዓመት በኋላ የግብፅ ንጉሥ ሞተ። እስራኤላውያን በባርነት ከደረሰባቸው ግፍ የተነሣ ይጮሁ ነበረ። ከባርነት ቀንበር ለመላቀቅ ያሰሙት ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸታቸውን ሲቃ ሰማ። ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳን አሰበ። እግዚአብሔርም እስራኤላውያንን ተመለከተ። ስለ እነርሱም ገደደው። ዘፀዓት ምዕራፍ ሦስት ቀን ሙሴ የምድያም ካህን የሆነውን የአማቱን የዮቶርን በጎችና ፍየሎች እየጠበቀ ሳለ መንጋውን እየነዳ ወደ ምድረ በዳ ዳርቻው አምርቶ የእግዚአብሔር ተራራ ተብሎ ወደሚጠራው ወደ ኮሬብ ቀረበ። እዚያም የእግዚአብሔር መልአክ በቁጥቋጦ ውስጥ በሚንቀለቀል የእሳት ነበልባል መካከል ተገለጠለት። ሙሴም ቁጥቋጦ በእሳት ቢያያዝም እንኳን አለመቃጠሉን አየ። ሙሴም ቁጥቋጦው ለምን እንደማይቃጠል ቀረብ ብዬ ይህን አስገራሚ ነገር ልመልከት አለ። ሙሴም ሁኔታውን ለመመልከት መቅረቡን እግዚአብሔር ባየ ጊዜ ከቁጥቋጦ ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው። ሙሴም አቤት እነሆኝ አለ። እግዚአብሔርም ወደዚህ እንዳትቀርብ፣ ይቺ የቆምክባት ምድር የተቀደሰች ስለሆነች ጫማህን አውልቅ አለው። ቀጥሎም እኔ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። በዚህ ጊዜ ሙሴ እግዚአብሔርን ፊት ለፊት ማየት ስለፈራ ፊቱን ሸፈነ። ከዚያም እግዚአብሔር እንዲህ አለ በግብፅ አገር የሚኖሩትን የሕዝቤን መከራ አይቻለሁ። ከአሰሪዎቻቸው ጭካኔ የተነሳ የሚያሰሙትን ጩኸት ሰምቻለሁ፣ ስቃያቸውንም ተረድቻለሁ። ስለዚህ ከግብፃውያን እጅ ልታደጋቸውና ማርና ወተት ወደምታፈሰው ሰፊና ለም ወደ ሆነች ወደ ከነአናውያን፣ ኬጣውያን፣ አሞራውያን፣ ፌርዛውያን፣ ኤዋውያንና እያቡሳውያን ምድር ላወጣቸው ወርጃለሁ። አሁንም የእስራኤል ልጆች ጩኸት ወደ እኔ ደርሰዋል፣ ግብፃዊያን የሚያደርሱባቸው ግፍ አይቻለሁ። በል እንግዲና ህዝቤን የእስራኤልን ልጆች ከግብፅ ምድር እንድታወጣቸው ወደ ፈርዖን እልክሃለሁ። ሙሴ እግዚአብሔርን፣ ወደ ፈርዖን የሚሄድና የእስራኤልን ልጆች ከግብፅ የማወጣ እኔ ማነኝ አለው። እግዚአብሔርም፣ እኔ ከአንተ ጋር እሆናለሁ። እኔ ላኩህ ለመሆኑ ምልክቱ ይህ ነው፤ ህዝቡን ከግብፅ ካወጣቸው በኋላ በዚህ ተራራ ላይ እግዚአብሔርን ታመልካላችሁ አለው። ሙሴም እግዚአብሔርን ወደ እስራኤል ልጆች ሄጄ የአባቶቻችሁ አምላክ ወደ እናንተ ልኮኛል ስላቸው፣ ስሙ ማን ነው ብሎ ቢጠይቁኝ ምን እላቸዋለሁ? አለው እግዚአብሔርም ሙሴን እኔ ያለውና የምኖር ነኝ፣ ስለዚህም ያለና የሚኖር ልኮኛል ብለ ነገራቸው አለው። ደግሞም እግዚአብሔር ሙሴን የአባቶቻችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሆነው እግዚአብሔር ወደ እናንተ ልኮኛል፣ ስሜም ለዘላለም ይኸው ነው ወደፊት በተከታታይ በሚነሳው ትውልድ ሁሉ የምታሰበው በዚህ ስም ነው ብለህ ለእስራኤል ልጆች ንገራቸው አለው። ሂድና የእስራኤል አለቆችን ሰብስበህ የአባቶቻችሁ የአብርሃምና የይስሐቅ የያዕቆብ አምላክ የሆነው እግዚአብሔር ተገለጠልኝና እንዲህ አለኝ፣ ጎብኝቻችኋለሁ በግብፅ የደረሰባችሁንም አይቻለሁ። ስለዚህ በግብፅ ከምትቀበሉት መከራ አውጥቼ ማርና ወተት ወደ ምታፈስ ወደ ከነአናውያን፣ ወደ ኬጣውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኤዋውያን እና ኢያቡሳውያን ምድር አገባቸዋለሁ ብለዋል ብለህ ነገራቸው አለኝ። የእስራኤል አለቆችም ይሰሙሃል። አንተና የእስራኤል አለቆች ወደ ግብፅ ንጉሥ ትሄዱና የዕብራውያን አምላክ እግዚአብሔር ተገለጠልን፣ ስለዚህ ወደ ምድረ በዳ የሦስት ቀን መንገድ ተጉዘን ለአምላካችን ለእግዚአብሔር መሥዋዕት እንድናቀርብ ፍቀድልን ብላችሁ ትነግሩታላችሁ። የግብፅ ንጉሥ ግን በኃያል ክንድ ካልተገደደ በስተቀር መቼም እንደማይለቃቸው አውቃለሁ። ስለዚህ እኔ እጅግ ድንቅ የሆነ ታምራትን እዚያው እመካከላችሁ በማድረግ ክንዴን ዘርግቼ ግብፃውያንን እመታቸዋለሁ። ከዚያ በኋላ እንድትሄዱ ይለቃችኋል። ይህ ሕዝብ በግብፃውያን ዘንድ የመወደድን ጸጋ እንዲያገኝ ስለማድረግ፣ በምትወጡበት ጊዜ ባዶ እጃችሁን አትሄዱ እያንዳንዷ ዕብራዊት ከጎረቤቷም ይሁን አብራት ከምትኖረው ግብፃዊት የብርና የወርቅ ጌጣጌጦች እንደዚሁም ልብስ እንድትሰጣት ትጠይቅ። እነዚህንም ሁሉ ወስዳችሁ ወንዶችና ሴቶች ልጆቻችሁን ታስጌጧቸኋላችሁ፣ ታለብሰዋላችሁም። በዚህም መንገድ የግብፃውያንን ሀብት እጃችሁ አግብታችሁ ትወጣላችሁ።